ብርቅየው ኡስታዛችን ያሲን ኑሩ ዛሬ ያው ያስተላለፈልንን እናት ይዛላችሁ ከች ብላለች ማለት ነው። ያ አዲሱ ትውልድ የሞተን ሰውም ሆነ ቀብርን አያመልክም በማለት አወድሶናል ማለት ነው። አሰላሙ አለይኩም ወረሕመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቲውብ አድማጭ ተመልካቾች በያላችሁበት ያላህ ሱብሓነሁ ወተዓላ ሰላም እዝነት ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬ በአዲስ ዜና በአዲስ ርዕስ በአዲስ ቪዲዮ ተከስቻለሁ ማለት ነው። ሁላችሁም አዳምጡኝ። ያው ዛሬ ከቅመሞች እየወጥቻለሁ እስከ ዛሬ ቅመሞች እየነበር ምለው ማለት ነው። ዛሬ በብርቅየው እስታዛችን ዙሪያ መጥቻለሁ ማለት ነው አላህ ስብሀነ ወተዐላ እድሜና ጤና ብዝዝት አድርጎ እንዲሰጠው ዱዓ አድርጉለት ማለት ነው። የአዲሱ ትውልድ አዲሱ ትውልድ በዚህ መልኩ ስንወደስ እንግዲህ አስባችሁታል። ያሰላም የተውሂድ አርበኞች ይሉሃል እንደዚህ ነው ማለት ነው እማ ያው ኡስታዛችን ያሲኖሩ ያ ሲኑሩ አዲሱ ትውልድ የሞተ ሰውንም ሆነ ቀብርን አያመልክም ብሏል ማለት ነው። ይህ ማለት እንግዲህ የእኛን ጀግንነት በቃ በአላህ ስብሃነወ ተዓላ ብቻ እና ብቻ ጠንቅቀን የምናውቅ ማለት ነው። ወደ ጎንም ወደ ቀኝም ወደ ግራም ወደ ኋላም ሳንል ቀጥታ ሲዳ የምንሄድ ጀግኖች መሆናችንን መስክሮልናል ማለት ነው እና የአዲሱ ትውልድ እንግዲህ የኡስታዛችንን መልእክት አዳምጣችሁ ጀግኖች፣ ጠንካሮች መሆን ይኖርብናል ማለት ነው። እንሻአላ የተውሂድ አርበኞች መሆን አለብን። እኔ እንደ ወላሂ በከፊትም ጀምሬ ሳሳለት ነበር። አሁንም ደግሞ ይባስ ነው የሳሳሁለት። ሀቂቃ ማለት እንደዚህ ብሎ ሲያሞግሰን አስባችሁታል። ያሰላም ያሰላም ያሰላም ያሰላም። ደግሞ በዚሁም ደግሞ አንዳንድ ደግሞ ያው ታውቋቸዋላችሁ። አንዳንድ ደግሞ ማለት ነው አንዳንድ የተመቱ ደግሞ አሉ ማለት ነው፣ ራሳቸውን የማያውቁ እናንተ ደግሞ ለእናንተ መልእክታል ማለት ነው። መጀመሪያ ራሳችሁን እዲስ አድርጉ ማለት ነው። ጭንቅላታችሁን ጥብ አድርጉ፣ አሳምራችሁ ተማሩ ትምህርታችሁን። የተማራችሁትን ቁም ነገር ላይ አውሉት ማለት ነው። ዝም ብሎ መማር ብቻ ማፊ ፋይዳ ጠይብ እና ስለዚህ ጀግና ዑስታዛችን አላህ እድሜና ጤና ስጠት ያድርግልን። አላህ ሀያትህን እርዝም አድርጎ ለአዲሱ ትውልድ እንደዚህ በሚጣፍጠው አንደበትህ እያስተላለፍክለት ከመጀመሪያም ጀምረህ በሚጣፍጥ አንደበት ነው ዳዕዋ ስታደርግልን የነበረው። አሁንም በዚሁ እንድትቀጥልልን አላህን እንማጸነዋለን ማለት ነው። አላህ ሀያትህን እንዲያረዝምልን እና ሀቅን ሀቅን የሚናገር መቼም እዚች ዱኒያ ላይ ታቁታላችሁ፣ ይተቻል። አንዳንድ ትንሽ ሰዎች ደግሞ በሚተቹ ሰዓት እነሱን ወደ ጎን ጣል አድርጋቸው ትላሃለች እህትህ እናት ማለት ነው። ምንድን ነው አንዳንድ ጭንቅላታቸው ሜንታል የሆኑ ሰዎች አሉ ማለት ነው። አስተሳሰባቸው ዝቅ ያለ ማለት ነው። እና እነሱ ያው ለራሳቸው ማይሆኑም ለሰው ማይሆኑም ማለት ነው። አይተክሩም እና ስለዚህ እነሱን ዲሌት አድርጋቸው ከጭንቅላት ትላለች እህትህ ማለት ነው። አብዛኛው ግን ያው ገብቶታል፣ ያው ትውልዱ ነቅቷል። እና ንቃቱን አሁንም መቀጠል አለበት ማለት ነው። ወደኋላ ማለት የለበትም። እንዴት ምንድን ነው? ማሚ ናት እኮ አያትሺ ትንሽ ሰው ትንሽ ነው። አድሮ ያሳንሳል ይቺ ባሪያ እያለች በየት ይለቀሳል ትል ነበር ትላለች። እና አንዳንድ አስተሳሰባቸው ዝቅ ያሉ ሰዎችን ያው ንቆ መተው ማሳለፍ ማለት ነው። እንደዚህ ነው የሚለው እንግዲህ። ያው እነሱ እንደዚህ ቢያጨበጭቡም ውሸትን ይዘው ስለሆነ የሚራመዱት ማፌ ፋይዳ እውነትም ብቻ ና ብቻ ይዞ ሀታ ብቻውን ቢቀር እንኳ ራሱ ብቸኛ እንዳልሆነ ነው የሚሰማው ማለት ነው። እና ስለዚህ ደግሞ ቪዲዮውን እስከ መጨረሻው ሳታዳምጡ ኮመንት የምትሰጡ እህት ወንድሞች እንዳላችሁም እና እያመለከት እያየን ነው። እናንተ ደግሞ አላህን ፍሩ ማለት ነው። የሆነ አጭሯን ቀንጠብ አድርገው እነዚህ ጥላቻ ያለባቸው እውነትን የሚጠሉ ሰዎች ቆረጥ አድርገው ባመጡት ቃላት ያልሆነ ኮመንት የምትኮምቱ ደግሞ አላህን ፍሩ ማለት ነው። ወላይ ነገር በጻፍካት በተናገርካት በተራመድካት ቁጭ ባልክባት በማንኛውም ነገር ላይ ትጠየቃለህ ማለት ነው። ያችን ሂሳብ በማሰብ ብስኪ እውነት ነው ውሸት ነው ምንድነው የሚለውን ቁጭ ብላችሁ እስኪ እንዲያው የሆነ ቦታ ገብታችሁ በቃ ለመማርም ሆነ ዝም ብላችሁ ማታ ራሱ በመንገድ ያለፍ ስትሉ ምንድን ነው እስኪ የሚወራው ምንድን እየተካሄደ ነው የሚለውን ቁጭ ብላችሁ ማዳመጥ አለባችሁ ማለት ነው። ግን እሳ አንዷን አንጠልጥሎ ማለት ነው። መጀመሪያ ተወራው ሳይሰማ የመጨረሻውን ይሰማል። ከዚያ የመጨረሻው ሳይሰማ የመጀመሪያው ይሰማና ያልሆነ ኮመንት ይኮመታል ማለት ነው። በዛ እንግዲህ አላህ ነው የሚቆጣባችሁ እና ስለዚህ ተጠቃሚ እንድትሆኑ ዘንድ በቃ ቁጭ ብላችሁ አዳምጡ። እንደው መሮጥ ወላሂ መሮጥ ማለት ነው ራስን ነው የሚጎዳው። በማንኛውም ነገር ላይ ረጋ ሰከን ማለት ያስፈልጋል። በቃ የሆነ ቀስ ስንል ማለት ነው። የሆነ እናገናዝባለን የምንናገረውን በቃ የሆነ እያሰብን እንናገራለን ተጠቃሚ እንሆናለን ማለት ነው ግን ስ ዝም ብለን እንደው እንደ አውሎ ንፋስ ዝም ብለን የምንነዳ ከሆነ ለራሳችንም ሳንጠቅም ሰዎችንም ሳንጠቅም ያው እዚች ዱንያ ላይ በቃ ተጨማሪ ሆነን፣ ጨማሪ ሳይሆን ተጨማሪ ሆነን ዝም ብለን እንኖራለን ማለት ነው እና ለምንድን ነው ታዲያ ተጨማሪ ሆነን የምንኖረው? ጨማሪ እንጂ ተጨማሪ መሆን ያው ታቆታላችሁ ማለት ነው እና ሰጪ እንጂ ተሰጪ መሆንም ያው ይደብራል ማለት ነው እና፣ ስለዚህ ባጭሩ መረጋጋት ያስፈልጋል እና አሁን ቪዲዮውን ከመጀመሪያ ጀምረው እስከ መጨረሻ ያላዳመጡ ሰዎች በቃ የሆነ እውነትን የሚደብቁ ሰዎች ያው እንዳሉ ታውቃላችሁና እነሱ ያንን ቆረጥ አድርገው ቪዲዮ በሚያንሸራሽሩ ሰዓት ምን እንዴት ተባለ ሳታዳምጡ፣ ሌሎቻችሁ ደግሞ የክፋት ኮመንት የምትጽፉ ለእናንተ ነው ያው መልእክቴ ማለት ነው። አላህ ጋር እንዳትጣሉ ከዛ የት ነው የተላለፈው ብላችሁ ሐታ ራሱ ሙሉን ባታገኙ እንኳን የት ነው የተላለፈው ይሄ ፕሮግራም ብላችሁ ክፉ ሳታስቡ በደግ አስባችሁ ሄዳችሁ ፈልጋችሁ ያን ከመጀመሪያ እስከ መጨረሻ የተወራውን ነገር ማዳመጥ ይኖርባችኋል ማለት ነው እንጂ ቆንጠብ ተብላ የመጣችን ቃላት ይዛችሁ የጥላቻን እንትን አታስኪዱ ማለት ነው። ጥላቻው ላይ ምንም አይተከረም። መዋደድ፣ መፋቀር እንጂ መጠላላት፣ መተቻቸት ለእኛ ምንም አይበጀንም ማለት ነው። አንድነታችንን ይዘን አጠናክረን መጓዝ ይኖርብናል። እኔ አብሶ አብሶ ኡስታዞቻችን ላይ ኡስታዞቻችን ላይ ክፋትን እንዲያታስቡ እኔ እሳሳላቸዋለሁ ሐቂቃ ስስት ነው የምልላቸው ማለት ነው ምርጦች እና ስለዚህ ከአላህ ይጠብቅልን፣ እውነትን የሚናገሩትን ሰዎች አላህ ይጠብቅልን፣ አላህ ይጠብቅልን። እነዚህ ደግሞ ያው እንግዲህ በልሸት ያሉትን ደግሞ አላህ ያስተካክላቸው። ምን እንላለን ሌላ? ያው እህቶቻችን ወንድሞቻችን ስለሆኑ ምንም አንልም። ያው አላህ ጋር ያጣሉናል ማለት ነው። አላህ ያስተካክላቸው፣ ያ ረብ ያው እሱ ያጠመመውን የሚያቀና የለም እሱ ያቀናውን ደግሞ የሚያጠመው የለምና አላህ እንግዲህ ያግራላቸው ከጠማማነት ወደ ተስተካከለው እንደው ያምጣቸው ነው የምለው ማለት ነው። እና ይሄን ይመስላል የዛሬው መልእክቴ ማለት ነው። እንዲሁ መልእክቴ ከተመቻችሁ እንዲሁ የኔ እህቶች ማለት ነው እንዲሁ ላይክ እና ሼር እያደረጋችሁ እነዚህ የማይረባ አጀንዳን ይዘው የሚጓዙ ሰዎችን አላህ እንዲያስተካከላቸው ዱዓ እያደረጋችሁ ያችሁ ኡስታዞቻችንንም አላህ እድሜና ጤና እንዲሰጥልን እውነትን የሚናገሩትን ማለት ነው አላህ ሱብሐነሁ ወተዓላ ባዘዛቸው ነቢያችን ስላ ሰለም ባስተላለፉልን ቀጥተኛ ይቱን ቃላት ሳያወላግዱ የሚናገሩትን አላህ ይጠብቅልን። አላህ ሐያት ይስጥልን። አላህ እንደው ጤናቸውን ሰጥቶ እድሜያቸውን እንደው ርዝም ያደርግልን።